በደቡብ ወሎ ዞን በዘንድሮ ዓመት በ1073 ንዑስ ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ስራ እንደሚሰራ ተገለጸ። ከ574 ሺ ሄክታር መሬት በላይ ስፋት ያለው የተለያዩ ስትራክቸሮች እንደሚሰሩም የዞኑ አስተዳደር ገልጿል። በዞኑም የ2009 ዓመት የተፈጥሮ ሀብት ልማት ጥበቃ አጀማመር በተሁለደሬ ወረዳ ህብረተሰቡ በንቅናቄ በመውጣት ጀምሯል። በእለቱም የደቡብ ወሎ ዞን ዋና አስተዳዳሪ አቶ እጅጉ መላኬ እንደተናገሩት በዘንድሮ ዓመት በአምስት መቶ አንድ ቀበሌዎች አንድ ሺ ሰባ ሶስት ንዑስ ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ስራ እንደሚከናወኑ ተናግረዋል። በተፋሰስ ልማቱ ከ7 700 ሺህ በላይ ሰሬ ኃይል በ17332 በልማት ቡድን እና 84210 በ1 ለ5 አደረጃጀቶች ውስጥ ሆኖ ልማቱን በማከናወን ላይ እንደሚገኙ አብራርተዋል። ተፈጥሮ ሀብትን ከመጠበቅ ባለፈ በተቀናጀ መልኩ አርሶ አደሩን ተጠቃሚ የሚያደርግ ስራ እየተሰራ ነው ያሉት አስተዳዳሪው ከ740 ሄክታር መሬት በላይ ስፋት ያለ የተለያዩ ስትራክቸሮችን እንደሚሰሩ ነው የተናገሩት። የዞኑ ግብርና መምሪያ ምክትል ኃላፊ አቶ ቃል ኪዳን ሽፈራ በበኩላቸው የተፈጥሮ ሀብት ጥበቃ ስራውን ጥራት ባለው ደረጃ ለማከናወን እንዲቻል ዘንድ ከ51 ሺህ በላይ ቀያሽ አርሶ አደሮች ተለይተው ስልጠና መውሰዳቸውን ገልጸዋል። ለስራው አገልግሎት የሚያግዙ ዶማ እና ደንጎራ እንዲሁም አካፋዎች መዘጋጀታቸውን አብራርተዋል። ቀጠናን መሰረት ያደረገ የተፋሰስ ስራ እንደሚሰራ የገለጹት ኃላፊው ስራውም ለሰላሳ ተከታታይ ቀናት ተጠናክሮ እንደሚቀጥል ጠቁመዋል። እንደ ኃላፊው ገለጻ ባለፉት ዓመታት በተሰራ የተፈጥሮ ሀብት በተገኘ ውጤት አርሶአደሮች በንማነት፣ በከብት መኖ፣ በደን ልማት እንዲሁም በአትክልትና ፍራፍሬ ተሰማርተው ራሳቸውና ቤተሰቦቻቸውን በማገዝ ላይ እንደሚገኙ ገልጸዋል። በልማቱ ተሳታፊዎች መካከል አርሶአደር ጥላሁን ኢማምና መሐመድ አህመድ በሰጡት አስተያየት ከተፋሰስ ልማቱ ለከብቶቻቸው መኖና ምንጮች በማጎልበቶቻቸው ምክንያት መስኖን በመጠቀም አትክልትና ፍራፍሬ እያለሙ ገቢ ማግኘት መቻላቸውንም ገልጸው በቀጣይም በአደረጃጀቶቻቸው መሰረት ንቁ ተሳታፊ ሆነው እንደሚሰሩ ተናግረዋል።